በአማራ ብሔራዊ ክልላዊ መንግስት የሲቪል ማህበረሰብ ድርጅቶች ረቂቅ አዋጅ የግንዛቤ ማስጨበጫ ውይይት በጎንደር ከተማ ተካሂደዋል። ቃል ኪዳን ኃይሌ። በአማራ ብሔራዊ ክልላዊ መንግስት የሲቪል ማህበረሰብ ድርጅቶችን ለመመዝገብና ለማስተዳደር የወጣ ረቂቅ አዋጅ ላይ ከተለያዩ ባለድርሻ አካላት ጋር የግንዛቤ ማስጨበጫ የውይይት መድረክ በጎንደር ከተማ ተካሂዷል። የውይይቱ ተሳታፊ ከሆኑት የሲቪል ማህበራት ድርጅቶች መካከል ከአማራ ክልል አካል ጉዳተኞች ማህበር የሴቶች ዘርፍ አስተባባሪ የሆኑት ባንቻ አምላክ አባይ አዲሱ ረቂቅ አዋጅ ከአሁን ቀደም የነበሩ ችግሮችን እንደሚቀርፍ ያላቸውን እምነት ነግረውናል። በተለይ ለኛ ለአካል ጉዳተኞች ማህበራት በእኛ ዙሪያ ለሚመጡ ለሚሰሩ ለሚቋቋሙትም ይሄ አዲስ የተረቀቀው አዋጅ ሰፊ የአካል ጉዳተኞችን መብትና ጥቅም እናስከብርበት ሰፋ ያለ ስራ ያከናውንናል ብለን እናስባለን። በአብክመ ፍትህ ቢሮ ምክትል ኃላፊ ዶክተር አያሌው አባተ ረቂቅ አዋጁ በኢትዮጵያ ፌዴራላዊ ዲሞክራሲ ሪፐብሊክና በአማራ ብሔራዊ ክልላዊ መንግስት በህግ የተረጋገጠውን የዜጎች የመደራጀት መብት በተሟላ መልኩ ተግባራዊ ለማድረግና በህገ መንግስቱ የተረጋገጡ ሌሎች መብቶችን ለማስከበር ያለው ፋይዳ ከፍ ያለ መሆኑን ጠቁመዋል። የክልል ምክር ቤት ሁሉም ቋሚ ኮሚቴ አባላት ባሉበት በክልሉ የሚቋቋሙ የማህበረሰብ ድርጅቶች የሲቪል ማህበረሰብ ድርጅቶች ምን ያክል ያግዛቸዋል? ለክልሉ ልማት፣ ለክልሉ ዲሞክራሲ፣ ለክልሉ የመልካም አስተዳደር ግንባታ ምን ያክል አስተዋጽኦ ሊያደርግ የሚችል አዋጅ ነው በአሁኑ ሰዓት የረቀቀ የሚለውን ማስገንዘብ ነው ዛሬ የአማራ ክልል ምክር ቤት የሕግና ፍትህ አስተዳደር ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ወርቅነህ እንደግ ረቂቅ አዋጁ ከአሁን ቀደም የነበሩ ችግሮችን መፍታት የሚያስችልና የማህበረሰብን ተጠቃሚነት የሚያሳድግ መሆኑን አብራርተው ለተግባራዊነቱ ጥረት እንደሚያደርጉ ገልጸዋል። ከአሁን ቀደም ከነበሩ በብዙ ምክንያቶች የተሻለና በተለይም ደግሞ የዜጎችን የመደራጀት መብት እውቅና የሚሰጥ የዜጎችንም ተጠቃሚነት ከሞላ ጎደል የሚያረጋግጥ ሁኔታ እንደሆነ ነው እየተመለከት ነው ያለ። ግን የበለጠ ገና በዝርዝር ማየትና መመልከት እንዳለበት ይታሰባል። በእኛም በኩል በርካታ መድረኮችን በመፍጠር ወደ ውይይት በመግባት በዚህ አመት ጭምር እንዲጸድቅ ግፊት እናደርጋለን። የኢፌዴሪ የሲቪል ማህበረሰብ ድርጅቶች ባለስልጣን ምክትል ዋና ዳይሬክተር ፋሲካ ሞላ አዋጁ ለሲቪል ማህበረሰብ ድርጅቶች የተሻለ መብትን የሰጠ መሆኑን ገልጸዋል። በመሆኑም ክልሎች የራሳቸው አዋጅ ማዘጋጀታቸው ለማህበረሰቡ ያለው ጠቀሜታ ጉልህ ስለመሆኑ ተናግረዋል። በአንድ ክልል ብቻ የሚሰራ የሲቪል ማህበረሰብ ድርጅት ከሆነ ክልሉ በሚያወጣው ህግ መሰረት ነው የሚመራው፣ ፍቃድ የሚሰጠው። በዛም መነሻነት እንደየ ራሱ የክልል ተጨባጭ ሁኔታ ወስዶ ለክልሉ የሚበጅ የሚሆናል ያለውን ረቂቅ የሲቪል ማህበረሰቦች አዋጅ አዘጋጅተዋል። እስካሁን ባለው ሁኔታ አምስት ክልሎች በፌዴራል ደረጃ የክልል አዋጃቸውን አጸድቀዋል። የሲቪል ማህበረሰብ አዋጁ የዲሞክራሲ ጽንሰ ሀሳብ ላይ ጽኑ አቋም ያለው ማህበረሰብን ከመፍጠር አኳያ ብሎም ለክልሉ ልማትና እድገት ያለው አስተዋጽኦ ከፍ ያለ መሆኑ ተጠቁሟል።